አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዝችለት የአምላካችን የመድኃኔ ዓለም የስቅለቱ መታሰቢያ ነው። ጻድቁ አባታችን አባ መባጽዮን የቃል ኪዳን ቀን፣ የማሌት ጽጌ ደራሲው አባ ጽጌ ድንግል ዘወለቃ የረፍታቸው መታሰቢያ ነው። ቅዱስ አባት የሀገረቀው ኤጲስቆጶስ አባ መቃርስ በዝችለት አረፈ። ጥቅምት 27 በዝችለት የአምላካችን የመድኃኔዓለም የስቅለቱ መታሰቢያ ነው። መድኃኒታችን ለስም አጠራሩ ክብር ይግባውና በቸርነቱ ስለ ሁላችን ድህነ ሲል ራሱን ወዶ ፈቅዶ ለሞት አሳልፎ በመስጠት ፍጹም ፍቅሩን አሳይቶናል። በቅዱስ ወንጌልም እርሱም መድኃኒታችን ከዚህ የሚበልጥ ፍቅር የለም ብሎ በወንጌል ነግሮናል። እውነት ነው። ራስን ነፍስን ስለ ጠላት ነፍስ አሳልፎ ከመስጠት በላይ ምን ድንቅ ነገርና ምን ድንቅ ፍቅር አለ? ቸሩ አምላካችንን የአስቆሮቱ ይሁዳ ሊያስይዘው የሊቃነ ካህናቱን አገልጋዮች እየመራ መጣቸው። እነርሱንም ማንን ትፈልጋላችሁ ሲላቸው የናዝሬቱን ኢየሱስን አሉት። እኔ ነኝ ቢላቸው የቸሩን አምላክ ድምፅ ሰምቶ አይደለም መቆም በሕይወት መጽናት የሚቻለው የለምና ወደ ኋላቸው ተስፈንጥረው ወደቁ። ደጋግሞ እንዲህ ሆነ። በኋላ ግን እኔ ነኝ ብሎ በፈቃዱ ይሁዳ ስሙ አሳልፎ ሰጣቸው። ከያዙት በኋላ እያዳፉና እየጎተቱ በሰንሰለት አስረው ወደ ቀያፋናህና ግቢ ግብ ወሰዱት። እስከ 3 ሰዓትም አላሳረፉትም፣ ሲያሰቃዩትም አሳደሩት። በራሱም ላይ 73 ስቁረት ያለው ወደ 300 ሺዎችን የያዘ የሸዋ አክሊል ጎንጉ ነው ቢያደርጉበት የራስ ቅሉን ቀዶ ገብቶ እስከ ልቡ ዘልቋል። እንደምን ጭንቅ ነው። እንዲህም አድርገው ደግሞ እያፌዙ ርኩስ ምራቃቸውን ይተፉበትና በዘንግም ደጋግሞ ይመቱት ነበር እየተፈራረቁ ያለምንም ርህራሄ ቸሩን አምላክ ስጋው እየተቆረጠ እስኪወድ ድረስ 6600 ስልሳ ስድስት ጽኑ ግርፋትን ገርፈውታል። የገረፉበትም ጅራፍ በላዩ ላይ ስጋን እየጎመደ የሚጥል ህመሙ፣ አንጀት ሰርስሮ የሚገባ በስለት የተያያዘበት ነበር። በኋላም አላሳረፉትም። እንዲህ አድርገውም በሊቶስ ጥራ አደባባይ ያንን እርጥብ መስቀል አሸክመው ወደ ቃራን የወሰዱት። እርሱ ግን ይህን ሁሉ ግፍ ሲደርስበት አንድም ቃል አልተናገረም ነበር። በቀራኒውም በአምስት ጽኑቅ ነዋት ሳዶር፣ አላዶር፣ ዳናት፣ አዲራና አሮዳስ ቸንክረው ዕርቃኑን ሰቀሉት። በዚችም ቀን ድንግል ማርያም ልቧ በሐዘን ተሰበረ። መጽናናትንም አልፈለገችም ነበር። ወዳጁ ቅዱስ ዮሐንስም ወዳጁ ቅዱስ ዮሐንስም ፍጹም ልቅሶን አለቀሰ። እናቱንም እናት ሆነው ዘንድ በእግረ መስቀሉ አደራን ተቀበለ። ቅዱሳት አንስት በፍጹም አዘንና በዋይታው አሉ። በስልጣኑም ቅድስት ነፍሱን ከቅዱስ ስጋው ለየ። ሰባት ድንቅ የሆኑ ታምራትንም አድርጎ አምላክ መሆኑን ገለጠ። ይህም ጽኑ የሆነ ለሰማይ ለምድ የከበደ ነገር ሊከሰት ፀሐይ አምላኬን ርቃኑን እንዴት አያለው ብላ ጨለመች። ጨረቃም ደም ሆነች ከዋክብትም ረገፉ! ንዑዳን ክቡራን ንጹሃን መላእክትም ትዕግስቱን እያደነቁ በጽኑ ሀዘንና መደነቅ ከቅዱስ እጸ መስቀሉ ፊት እንደ ሻሽ ተነጠፉ 11 ሰዓት በሆነም ጊዜ ዮሴፍና ኒቆዲሞስ ከታላቅ ክብርና ሀዘን ጋር ቅድስት ስጋውን ከመስቀሉ አውርደው በክብር ገንዘው በአዲስ መቃብር ቀበሩት። በሶስተኛውም ቀን እንደ ተናገረ ተነሳ። በዛሬዋ ቀን ቤተ ክርስቲያን የመድኃኒ ዓለምን የስቅለት በዓል በደማቁ ታከብራለች። ይህም የለውጥ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ስጋውን የቆረሰው መጋቢት 27 ቀን ነው። ይህ በዓል ግን በአብይ ጾም ስለሚውል በአብይ ጾም ሀዘን እንጂ ደስታ ስለሌለና በዓል ማክበር ስለማይፈቀድ ወደ ጥቅምት 27 ተዛውሮ ደስ ብሎ እንድናከብረው ቤተ ክርስቲያን ሥራ አሰርታለች። ጌታችን የመድኃኒታችን የመድኃኔ ዓለም ረዴቱና በረከቱ በሁላችን ላይ ይደር ለዘላለሙ አሚን። ከዚህ በመቀጠል የአቡነ መባጽዮንን ገድል እናሰማለን። አባ መባጽዮን በ15ኛው መቶ ክፍለ ዘመን ልጅ በማጣታቸው በጾምና በጸሎት ፈጣሪያቸውን ከሚለምኑ ባልና ሚስት ተወለዱ። የንውረድ ሳሙኤል ረባን የሆነው መባጽዮን አባቱ እስከ ዳዊት ያለውን ትምህርት አስተማረውና ድቁናን ተቀበለ። ልጁ የትምህርት ዝንባሌ እንዳለው አባቱ ተረድቶ ቤተ ማርያም ከሚባለው ደብረ ወስዶ ተክላ ማሕጽኖ ከሚባል የቅኔ መምህር ዘንድ ወስዶ አስገባው። በዚያም ቅኔና ሌሎች ቤተ ክርስቲያን እውቀቶችን ገበየ። ከዚህም በተጨማሪ ስዕል መሳልና ጽህፈት መጻፍ ተማረ። መባጽዮን የልጅነቱን ዘመን ሲፈጽም ለነፍሳቸው ድህነት ዋጋ ያገኙ ቅዱሳን ብዙ ናቸው። በመጾም ያገኘዋሉ፣ በትምህርት ያገኙአሉ፣ በድካምም ያገኙአሉ፣ በጸሎት በትጋት ያገኙአሉ። እኔ ግን የጌታዬን ኢየሱስ ክርስቶስን እኔ ግን የጌታዬን ኢየሱስ ክርስቶስን የሞትን መታሰቢያ ማድረግ ይገባኛል። በዚህም ፊቱን ያያለው። እርሱ ጌታ ለደቀ መዛሙርቱ የትንሣኤ መታሰቢያ ብታደርጉ የሞት መታሰቢያ አድርጉ ብሏልና በማለት ፍላጎቱ በመንኩስና በመኖር ፈጣሪን ማገልገል መሆኑን ለወላጆቻቸው ገለጸላቸው። አባትና እናቱም ፈጣሪን ለማገልገል ሕሊና ካሰበ እሺ በጀ ደስተኛ ነን ብለው ፈቀዱለት። ከዚያም መባጽዮን ዳሞት አባ ገብረ ክርስቶስ ወደሚባል መነኩሴ በመሄድ መነኮሰ። አባ መባ ጽዮን አባ ገብረ ክርስቶስ ጋር በመቀመጥ ሥርዓተ ምንኩስናን ካጠኑ በኋላ ከአባ ገብርኤል ዘንድ ሂደው የቅስና ማዕረግ ተቀበሉ። ከዚያም በኋላ በአበው ሕግ በምንኩስና ተወስነው በባዕታቸው ሆነው ጌታ ኢየሱስ ክርስቶስ ሆይ የዕለተ ዓርብን መከራን አሳየን ስለ ራሴ ፈጽም ያለቅስ ዘንድ ብለው በጸለዩ ጊዜ መከራ መስቀሉን ለማየት ተፈቅዳለህም? ብሎ ጠየቃቸው። ጻድቁ አባ መባጽዮንም አዎ፣ አይዘንድ ወዳለሁ ሲሉ ለጌታቸው መለሱለት። ያን ጊዜም የጌታችን የኢየሱስ ክርስቶስ እፀ መስቀል ተተከለ። በመስቀሉ ላይም እጆቹና እግሮቹ ተቸንክረውና ተዘርግተው ታዩ። በራሱ ላይም የእሾህ አክሊል ደፍቶ ነበር። እንዲሆኖ በሮማ አደባባይ ለቅዱስ ጴጥሮስ እንደታየው ጌታችን ለአባ መበጽዮንም ታያቸው። ከዚህም በኋላ አባ መባጽዮን የጌታችን የመዳን ያለምን ሕማሙን መከራውን፣ ግርፋቱን፣ እስራቱን በጠቅላላ አስራ ሶስቱን እማማተ መስቀል በማሰብ ጀርባቸውን ባለንጋይ ገርፉ ራሳቸውንም በዘንግ ይመቱ ነበር። የጌታን መከራ መስቀል እያሰቡ ዓይኖቻቸው እስከሚጠፉ ድረስ ያለቅሱ ነበር። ጌታችን ግንደ መስቀሉን እንደተሸከመ በማሰብ ትልቅ ደንጊያ ተሸክመው ይሰግዱ ነበር። መራራ ሐሞት መጠጣቱን በማሰብ አረባረብ ኮሶ ኮሶ ይጠጡ ነበር። የጌታ ደቀ መዝሙር ዮሐንስ ወንጌላዊ ጌታ በተሰቀለ ጊዜ አብሮ ስለነበረና ዓይን ባይን ስለተመለከተ የጌታችን የኢየሱስ ክርስቶስን መከራ መስቀል እያሰበ ሰባ ዘመን ፊቱን በሐዘን ቋጥሮ እንደኖረ ሁሉ ጻዲቁ አባ መባጽዮንም እንደ ዮሐንስ ወንጌላዊ የጌታችንን መከራ መስቀል እያሰቡ ከዓለም ተድላና ደስታ ተለይተው በትምህርት በትሩፋት፣ በገድል ጸንተው ኑረዋል። ጻዲቁ መባ ጽዮን በህይወተ ስጋ ዘመናቸው የላመ የጣመት እንዳልተመገቡ በፈረስ በበቅሎ እንዳልሄዱ ሄዱ አልጋ ላይ እንዳልተኙ ገድላቸው ያስረዳል። የክርስትናን ትምህርት ለጋፋ ሰዎች እንዲስፋፋ ያደረጉት አባ መባ ጽዮን የጌታ ህማማተ መስቀል እያሰቡ ዘወትር ስለሚያነቡ አይናቸው ጠፍቶ የጌታ ህማማተ መስቀል እያሰቡ ዘወትር ስለሚያነቡ አይኖቻቸው ጠፍተው ነበር። ነገር ግን እመብዟን የሆነችው ቅድስት ድንግል ማርያም ወደ እኚህ ጻድቅ አባት ባት የብርሃን ጽዋ ይዛ መጥታ አይኖቻቸውን ቀብታ ዳነቻቸው። ከዚህ የተነሳ በትረ ማርያም እየተባሉ ይጠሩ እንደነበር ገድላቸው ያስረዳል። የጻዲቁ መታሰቢያ በዓል በየአመቱ ጥቅምት 27 ቀን ከመድኃኔ ዓለም የስቅለት ባሕር ጋር ይከበራል። ጥቅምት 27 ቀን ለወዳጆቹ እውነተኛውን ዋጋ የሚከፍል መድኃኔ ዓለም ክርስቶስ ለጻድቁ አባ መባጽዮን ብዙ ቃል ኪዳን የገባበት ቀን ነው። የአቡነ መባጽዮን ረዴታቸው፣ በረከታቸውና አማላጅነታቸው አይለየን ለዘላለሙ አሜን። ዳግመኛም በስቺ ቀን ቅዱስ አባት የሀገረ ኤጲስቆጶስ አባ መቃር ሳረፈ። ለዚህም ቅዱስ የዝንጎዎችን ምክር ተከትሎ ያልሄደ በአጢአተኞችም ጎዳና ያልተጓዘ በዘባቾችም መቀመጫ ያልተቀመጠ የእግዚአብሔርን ሕግ በመጠበቅ ፈቃድ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁ ነው የሚለው የነቢዩ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና፣ እግዚአብሔርም በእጆቹ ያደረጋቸውን ታላላቆች ድንቁ ታምራት ስንቱን እንናገራለን። ስለ እርሱም እንዲህ ተባለ። እርሱ በሀገረ ቀው ተሹሞ በወንበር ተቀምጦ ህዝብን በሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖችን ኃጢአታቸውን የከፋሽ ስራቸውንም በማይና በምመለከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛ ጊዜም ክብር ይግበውና ጌታችን ኢየሱስ ክርስቶስ በመሰዊያው ላይ ተቀምጦ የእያንዳንዱን የሰውን ስራ መላይክ ሲያቀርቡለት አየው። በዚያን ጊዜ እንዲህ የሚል ቃል ሰማ፣ ኤጲስቆጶስ ወይ ለምን ቸል ትላለህ? ሕዝቡን አትገስጻቸውምን? አታስተምራቸውምን? እርሱም አቤቱን እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ እንዲያለው ለኤጲስቆጶስ ሕዝቡን ማስተማር ይገባዋል ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህም በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባይር የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሡ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡ ጊዜም አንዱን ክርስቶስ ሁለት ባሕርይ ያድርገው ትስብእቱን ከመለኮቱ እንደለዩት እምነታቸውን ሰሙ። ስለዚህም ንጉሡንና ጉባኤውን አወገዟቸው። እኒህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖቶቻቸው ነፍሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና። ንጉስም ወደ ደሴ የተጋግራ አጋዛቸው። ከዚያም ከምዕመናን ነጋዴ ጋር ወደ እስክንድሪያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድሪያ ሀገር የሰማዕትነት አክሊል ትቀበል ዘንድ አለ። አባ መቃርስም ወደ እስክንድሪያ ሲደርስ በዚያን ጊዜ የመናፍቁ የንጉሥ መርቀያን በውስጡ የከፋች ሃይማኖት የተጻፈበት የመልእክት ደብዳቤ ደረሰ። መልክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድር ያልቀ ጳጳሳት ይሁን የሚል ነው። አብሮ ታራይ የሚባል አንድ ሰው ተቀዳድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው። ከስክንደሪያ አገር በሄደ ጊዜ ከኔ በኋላ አንተ በቤተ ክርስቲያን የሰለጠን ትሆናለህ ብሎ የነገረህን የአባ ዲዮስ ቆሮስን ቃሉን አስብ። ያን ጊዜ አብሮ ታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሱ መልእክተኛ አባ መቃርስ የንጉሱም መልእክተኛ አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ በኩላሊቱ ላይ ረገጠው። ያን ጊዜም ሙቶ የሰማዕትነት አክሊል ተቀበለ። ሥጋውንም ምእመናን ወስደው ከነቢይ ኤልያስና ከመጥምቁ ዮሐንስ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግስት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፤ በረከታቸውም ከኛ ጋር ትኑር ለዘላለም አሜን።